እጅግ በጣም የሚያስደስት ነገር ተሰምቷል። በተለይ ከዘጠኝ ወር በኋላ እንግዲህ አብርሃምና ሩታ ሊታረቁ ጫፍ ላይ ደርሷል። ምንድነው የተፈጠረ? በዚህ ቪዲዮ በደንብ አርጌ ነግራችኋለሁ። እጅግ የማጠበቁት ዜና ስለሆነ እንግዲህ በዚህ አጋጣሚ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ አዲስ ካልሆናችሁ ደግሞ እንደተለመደው ቪዲዮችን ላይክ አርጉ፣ ሀሳብ አስተያየታችሁን ኮመንት ስራ አስቀምጦልን። ወደ ጉዳያችን እንግዲህ በትላንትና ዕለት በተለይ ቪዲዮ እንዳየነው ከሆነ አብርሃምና ከምንም በላይ እንግዲህ በጣም ተቀራርቦ እንግዲህ ጊዜ እያሳለፉ ይገኛሉ። እጅግ በጣም የሚያስደስት ነገር ሆኖ እያለ እንግዲህ በጣም ብዙ ነገሮችም ሲከሰቱ ነበረ። በተለይ እንግዲህ በሄርሜላ በኩል የሚመጣቸው ነገሮች እያንዳንዱ እጅግ ከባድ ነበሩ። ይህንን ጊዜያት እንግዲህ በቀላሉ አላሳለፉም። በተለይ እንግዲህ ሩታ እጅግ በጣም ዋጋ ከፍላበታለች በዚህ ትዳር ላይ እንግዲህ እጅግ በጣም ይሄ ነው የማይባል ዋጋ ከፍላለች። እንግዲህ ዘጠኝ ወር ሙሉ ግ በጣም በሚገርም ሁኔታ ተጣልቶ እንግዲህ የእርግዝናዋም ሰዓትም እጅግ በጣም በሚያሳዝን ሁኔታ ስታሳለፍ ነበረ። ከዛም በኋላ እንግዲህ ልጅ ከወለደች በኋላ እጅግ በጣም ደስ በሚል ሁኔታ የአብርሃም ስሜት ሙሉ በሙሉ ተቀይሯል። በተለይ እንግዲህ አብርሃም ሩታ ላይና ልጁ ላይ በጣም ፎከስ አድርጓል። በየጊዜው ያገኛቸዋል። በየጊዜው እነሱን ለማስደሰትም በጣም እየሞከረ ይገኛል። በተለይ ሩታን ለማስደሰት እጅግ በጣም ብዙ ነገሮችን ሲያደርግ ተመልክ አመለክተናል እጅግ በጣም ተስፋ የሚሰጡ ነገሮችም ተከስቷል። ማለት ነው እንግዲህ ባገኘሁት መረጃ መሰረት ሩታና አብርሃም ለመታረቅም እንግዲህ የሆነ ጫፍ ላይ እንደደረሱ እና ከአብርሃምና ከሩታ ጋራም እንግዲህ ሌሎች ሰዎችም እጅግ በጣም ደስ በሚል ሁኔታ እንዲታረቁ እየገፋፉ እንደሆነ እና በተለይ ሩታን በጣም እየተጫዋኗት እንደሆነ ሰምቻለሁ። እንግዲህ ነገሮች ከተስተካከሉ እጅግ በጣም ደስ ይለናል። ምክንያቱም እንግዲህ ዘጠኝ ወር ውስጥ ያሳለፉት ነገር እጅግ በጣም ም ያለበት እንግዲህ ጊዜያት ነበሩ። በተለይ ሩታ ያሳለፈችው ነገር እጅግ ከባድ እንደነበረ ሁላችንም እናስታውሳለን። አብርሃምም በራሱ መንገድ እንግዲህ ሲጎዳ ነበረ። ያው የተጎዳበት ምክንያት ደግሞ ሁላችንም የምናውቀው ጉዳይ ነው። በተለይ ሰው ተው የሚለውን ነገር በጭራሽ መተው ስለማይችልና እጅግ በጣም እንግዲህ ሥርዓት የጎደለው ነገሮችን ስለሚያደርግ በራሱ እጅ እንግዲህ ያጠፋቸው ጥፋት ነው ለዚህ ደረጃ ያደረሰው ማለት ነው። እንግዲህ በጣም ተስፋ የሚሰጥ ነገር በወዲሁ እንግዲህ እየተሰማ ይገኛል። እንግዲህ በዚህ ጉዳይ ላይ በጣም ብዙ ሰዎች ሲሞክሩ ነበረ። ከዚህ በፊት እንደምታስታውሱት እነ ጋሽዬም እነ ሩታም እናትም እንግዲህ በጣም ብዙ ነገሮችን ሲያደርጉ ነበረ በዚህ በትዳራቸው እንግዲህ በተለይ ጸንቶ እንዲኖሩና እጅግ በጣም ደስ በሚል ሁኔታ እንግዲህ ሽማግሌዎችን ሰብስቦ በጣም ብዙ ጊዜ ሲሞክሩ ነበረ ጋሽዬ። ያንን ነገር ሁላ እንግዲህ ምንም ሳይሳካ እንደቀረብ ሁላችንም እናውቀው ጉዳይ ነው። እንግዲህ በዛሬ ዕለት ደግሞ ያገኘሁት መረጃ በተ አብርሃምና ሩታ በጣም ተቀራርበዋል። እጅግ በጣም መቀራረብ ብቻ ሳይሆን አሁን ላይ ኢቭን በቃ በጣም መደዋወል ጀምሯል። ከዚህ በፊትም በጣም ተዘጋግቶ ነበሩ። በጣም ብዙ ነገሮች ሲፈጠሩ ነበረ። በተለይ ሩታ የአብርሃምን ስልክ አታነሳም ነበረ ለረጅም ጊዜ ማለት ይቻላል። አሁን ላይ ግን በየጊዜው እያነሳች እያዋራችው ትገኛለች። ነገሮችም ለመፍታትም አብርሃምም በቻለው መጠን እንግዲህ እየተንቀሳቀሰ ይገኛል። እውነቱን ለመናገር አብርሃም ተቀይሯል እጅግ በጣም በጣም ተቀይሯል። ግን ምንድነው በጣም አሁንም ፍራቻ አለ። ያ ፍራቻ ደግሞ ሁላችንም የምናውቀው የሄርሜላ ጉዳይ ነው። ሄርሜላ ደግሞ እዛ ጋ እንግዲህ ሌላ ታሪክ እየፈጠረች ነው፣ ድራማ እየሰራች ነው። በተለይ አብርሃም ወደሷ እንዲሮጥና ወደሱ ወደሷ እንግዲህ እንዲመለስ ከፍተኛ ጥረት እያደረገች ነው። በየጊዜው ሳትታመም እንደታመመች አክት በማድረግ የተለያዩ ነገሮችን እየለቀቀች፣ በተለይ ቪዲዮዎችን በብዛት ማለት ይቻላል ቲክቶክ ላይ እንግዲህ በተደጋጋሚ ስት ለቅ ነበረ። እንዳያችሁት ከሆነ እንግዲህ እያለቀሰች በጣም ስሜት ውስጥ ገብታ እንደተጎዳች በየጊዜው እንግዲህ ስቶሪም እያረገች በተለይ ኢንስታግራም ላይ በብዛት ማለት ይቻላል ፎቶዎችን ስትለቅ ነበረ። ያን ሁሉ ነገር እንግዲህ እምታረገው አብርሃም ወደሷ ሩጦ እንዲመለስ ነው። ያንን ነገርም ለማድረግ እንግዲህ እስካሁን ድረስ እንግዲህ በደንብ አድርጋ እየሞከረች ትገኛለች። ያ ነገር እንግዲህ በጣም ከባድ እየሆነ መጥቷል። በተለይ አብርሃም ደግሞ በጣም እያዘነላት እንግዲህ በየጊዜው ቲክቶክ ላይም ኮመንት እያረገላት ሪፖስት እያረገላት እያንዳንዱን የምታረገውን ነገር ሄርሜላ እንግዲህ እየተከታተለ ይህ እየመለሰላት ይገኛል። ያ ነገር ትክክል አይደለም ብለን ከዚህ በፊትም በተደጋጋሚ ስናወራ ነበረ። ምክንያቱም እንግዲህ አብርሃም ኦልሬዲ አሁን በዚህ ሰዓት ላይ እጅግ በጣም ሊያሳስበው የሚገባ የሩታ ጉዳይ ብቻ ነው፣ የሩታና የልጅ ጉዳይ ብቻ ነው ሊያሳስበው የሚገባ እንጂ በፍጹም በፍጹም ለሄርሜላ ማዘን የለበትም ብዬ ነው አስበው እንግዲህ አብዛኞቻችሁ ማለት ይቻላል በትናንትናው ዕለት ቪዲዮ በተለቀቀው እንግዲህ አብዛኞቻችሁ ደስታችሁን ስትገልጹ ነበረ። ምክንያቱም እንግዲህ አብርሃምና ሩታ በዚህ ደረጃ ተቀራርቦ ሲቀላለዱ በጣም አብሮ እንግዲህ ጊዜ ሲያሳልፉ ረጅም ጊዜ ነው። ያ እንግዲህ መመለሱ ደግሞ እጅግ በጣም ሁላችንም የሚያስደስት ነገር ነው አብሮ ቢሆኑና አብሮ እንግዲህ ወደ ፍቅራቸው ቢመለሱ ደግሞ ሁላችንም የሚያስደስት ጉዳይ ስለሆነ በሰው መታረቅ እንግዲህ ሁላችንም ደስተኛ ሆነናል ማለት ነው። እንግዲህ ትንሽ ስጋቱ ያው እንደምታውቁት የሄርሜላ ጉዳይ ነው። ትንሽ ብቻም ሳይሆን እንግዲህ የሷ ነገር እጅግ በጣም ከባድ ከባድ እየሆነ መጥቷል። በተለይ ባለፈው እንዳያችሁት ከሆነ ሆስፒታል ገብታ እንደወጣችና በጣም ብዙ ነገሮችንም እያሳለፈች እንደሆነ እጅግ በጣም ከባድ ጊዜያትን እያሳለፍኩ ነው ብላ እንግዲህ ያንን ቪዲዮዋን በተለይ እየለቀቀች ትገኛለች። እሷም እንግዲህ አላረፈችም። አብርሃም ወደ እሷ እንዲመለስም ከፍተኛ ጥረት እያደረገች ነው። በሌላ በኩል ደግሞ እንግዲህ አቤልና ብሩክም በጣም እያገዟት እንደሆነም ሰምቻለሁ። በተለይ እንግዲህ አብርሃምና ሩታ እንዳይታረቁ ዋነኛ ምክንያት ማለት ይቻላል ያው የሚያረጉት ነገር አቤልና ብሩክ ናቸው። ሁሉም ነገር እንግዲህ የሚያበላሹት በተለይ በስተመጨረሻ የመጡ ነገሮችን የሚያወሳስቡት እጅግ በጣም እንግዲህ ነገሮች እንዲጋጋል የሚያረጉት አቤልና ብሩክ እንደሆኑ ከዚህ በፊትም ሁላችን የምናውቀው ጉዳይ ነው። አሁን ላይም እነሱ አላረፉም። በየጊዜው ማለት ይቻላል እንግዲህ ሄርሜላን በጣም ብርታት እየሰጧት ቪዲዮ በደንብ እንድሰራ አብርሃምም ወደሷ እንዲመለስ እንግዲህ በየጊዜው አብርሃምንም ጭምር ሂዶ እያነጋገሩ ያነጋገሩ ወደ አዲስ አበባ መመለስ እንዳለበትና ወደ ስራው መመለስ እንዳለበት በተደጋጋሚ እየጨቀጨቁት ይገኛሉ። ምክንያቱም ደግሞ እንግዲህ ሄርሜላ ጋር ያገኙት ነገር አለ። ከዚህ በፊትም እንግዲህ በቪዲዮ በተለይ በደንብ አርጌ በግልጽ ስናገር ነበር። ከዚህ በፊት እንግዲህ ሄርሜላ ለአብ ብቻ ሳይሆን እንግዲህ ያደረገችው በተለይ የእጅ ሰዓት ወይም ስጦታ የሰጠችው ለአቤልም፣ ለብሩክም እንግዲህ በጣም ብዙ ገንዘቦችን ስሰጥ ነበረ አሁን ላይም እየሰጠች ትገኛለች። ያ ምክንያቱ ደግሞ እንግዲህ አብርሃምን የራሷ ለማድረግ ከፍተኛ ጥረት እያደረገች መሆኑን ነው። በደንብ እንግዲህ እነሱም ሲናገሩ የነበረው በተለይ እንግዲህ እነ እዩና እነ ፈረንጁ በደንብ ያንን ነገር ስላወቁና ስለባነኑባቸው በደንብ አድርጎ ለሕዝቡ ለኦዲየንሱ በተለይ እያሳወቁ ነበረ። በተለይ እንግዲህ ሄርሜላ ማረፍ አለመቻለዋ በተለይ አሁን በዚህ ሰዓት እንደዚህ በጣም ብዙ ቪዲዮዎችን መስራቷ ደግሞ እጅግ ነገሮች እንዲጋጋል እያረገ መጥቷል ማለት ነው። አብርሃም በዚህ ሰዓት ላይ ደስ የሚል ቦታ ላይ ነው ያለው። በዚህ ሰዓት ላይ የሚሳሳተው ስህተት የህይወቱ በጣም ትልቅ ስህተት ነው ብዬ ነው የማስበው። በተለይ እንግዲህ ወደ ሄርሜላ ሄዶ ማይሆን ነገሮችን ካደረገ በተደጋጋሚ ከሄርሜላ ጋር የሚገናኝ ከሆነ አሁንም ወደ በፊቱ ማንነቱ ይመለሳል ማለት ነው። ያ ደግሞ እንግዲህ እንደምታውቁት ሄርሜላና ሩታ እንደሚጣሉ በተለይ ሩታ በጭራሽ ሄርሜላን በአይን እንኳን ማየት እንደማትፈልግ ሁላችንም የምናውቀው ጉዳይ ነው። ስለዚህ እንግዲህ በዛ የተነሳ ደግሞ ሩታ የራሷን ውሳኔ ልትወስን ትችላለች። ከዚህ በፊት በጣም ብዙ ውሳኔዎችን ስትወስን ነበረ። በተደጋጋሚ ማለት ይቻላል አብርሃም ሲመከር ነበረ። ያንን ስህተቱን ይደግመዋል ሳይደግመውም ሁላችሁም የምታውቁ ጉዳይ ነው እንግዲህ መድገም ወደኋላ የሚል አይነት ሰው አይደለም። እንግዲህ በትላንትናው ዕለት ደስ የሚል ተስፋ የሚሰጥ እንደሚታረቁና የሆነ እንግዲህ ወደ ፍቅራቸው እንደሚመለሱ የሚያሳይ ፍንጭ በደንብ አግኝተናል ማለት ነው። ያ ነገር ደግሞ ከሁላችም ሁሉንም ሰው ያስደስታል ብዬ ነው የማስበው። በተለይ እንግዲህ የአብርሃምና የሩታ ኦዲየንሶች አሉ፣ እነሱ በጣም ደስተኞች ይሆናሉ ብዬ ነው ማስበው። በመታረቃቸው አብሮ በመሆናቸው ደስተኛ ይሆናሉ ብዬ ነው ማስበው ግን እጅግ በጣም ከባድ የሆነ ነገርም እንዳለ መዘንጋት የለበትም። የሄርሜላ ፋይል እንግዲህ እስከ ዛሬ ድረስ ስላልተዘጋ እሱን ሳይዘጋ በተለይ አብርሃም ይህንን ነገር ሳያስተካክል በተለይ ከእሷ ጋር ያለውን ግንኙነት እስከ መጨረሻው ድረስ ሳያቆም ወደ ትዳሩ ከተመለሰ ነገም ተመሳሳይ ነገር እንደሚገጥመው እርግጠኞች ነው ማለት ነው። እንግዲህ ያ ሁሉ ነገር ተፈጥሯል። በዛሬ እለት እንግዲህ ያገኘሁት መረጃ በተለይ ተስፋ የሚሰጥ መሆኑን ልነግራችሁ እወዳለሁ። እንግዲህ በተለይ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።